እና እገሌ ላጠፋ ነው አለኝ። በአካባቢው በፖለቲካ ምናምን ሲም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራ ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚሁ አማራ ላጠፋ ነው ብሎ እንደዚህ ነገረ አ እያፈረስኩ ነው እንደ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም አልፈልግም አልኩት አልኩ። እንደዚህ አይነት ነገር አይደለም አልኩ ጥያቄ። ደነገጠ። ይሄንን ከዚህ በኋላ እኔ ጥያቄ ጠየቅኩ። የወያኔ ጦርነት ረግን ነበረ። ሬንጀር ለብሶ መጣ። እና ሶስት ነገሮችን ነገረን። አንዱ ምንድነው አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ ሆን ብለን ነው የለቀቅናቸው። ይሄ ፋኖ ፋኖ ብሎ የሚያቀራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው፣ አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ፣ መድረክ ይዞ ማለት ነው።